እኚህ አረጋዊ እናት ወይዘሮ ስንታየው ቦጋላይ ይባላሉ። በአዲስ አበባ አማኑኤል ቶታል ተብሎ በሚጠራው አካባቢ ነዋሪ ናቸው። የዛሬና ያርገውና በጤና እያሉ ሰርተው ራሳቸውን ያስተዳድሩ የነበሩ ቢሆንም አሁን በመኪና አደጋና በሌላም ሕመም ምክንያት እንደ ድሮ መሆን አልቻሉ። ህዝዋዊ ሲመጣ በቃ ገፍትሮ ዛስኮበሱ ተላይ ሲጥለኝ ይሄ ተላቀቀ ጨጓራና ደም ክፍት ስላለብኝ የጨጓራም የደም ግፊትም ይሰጡኛል። እሱን ውጣለሁ በቀን ሶስቴንም ጎረቤታቸውም አዛውንቷ ወይዘሮ ሮማን ከበደ የልብ ሕመምን ጨምሮ በማምሻ እድሜያቸው በችግር ላይ የሚገኙ እናትም ሆነዋል። በበሽታ ምክንያት ብዙ ነገር ሆኛለሁ። እዚህ ላይ ብረት አለ፣ በእግሬ ላይ ብረት አለ። ሳምባን ኦፕሬሽን አድርገውኛል። በጣም ተሰቃየቼ ከእግዚአብሔር ጋር አዳኑ። ግን ዋናው ጎረቤቶቼ ሰላም ይሁኑል። በጎረቤት ብርታት አለ። ይሁን እንጂ በአካባቢው ተወልደው ያደጉ ወጣቶች አማኑኤል ቶታል አብሮ አደጎች ማህበርን መስርተው እንደነዚህ እናቶች ያሉ የተቸገሩትን ሁሉ ድጋፍ ያደርጋሉ። ቀደም ብሎ ለኢድ አልፈጥርና አሁንም ትንሣኤን ምክንያት በማድረግ በአጠቃላይ ከ300 በላይ ለሚሆኑ ዜጎችም ድጋፍ አድርገዋል። ለኢድ አልፈጥርና ለትንሣኤ በዓል ምክንያት በማድረግ 300 የሚያሉ ሰዎች መርዳት ችለናል ማለት ነው። የሚመረጡት ሰዎች በጥንቃቄ ነው የሚመረጡት። በዛው መሰረት ነው በባንክ አካውንት መክፈት የሚችሉት በባንክ አካውንት እንዲሰጣቸው፣ ሌሎቹን ግን በተለይ ይሄ አልጋ ላይ የወደቁ በሽተኞች ለነሱ ደግሞ እንደዚህ ቤት ለቤት ሶስት ሶስት ሺህ ብር በካሽ ነው የምንሰጠው ማለት ነው። የአልጋ ቁራኛ ለሆኑ ደግሞ በቤታቸው በመገኘት እንደዚሁ ለበዓል ስጦታንም አበርክተዋል። ሮማን ለበዓል የምታለው ሮማን ለበዓል ስጦታ ነች እና ጤና ይስጠው። እድሜ ተ ጤና ይስጣችሁ። እሱ ይጠብቃችሁ እሱ ይጠብቃችሁ። ብድር በእሱ ነው።

ማህበሩ ትናንት ያሳደጓቸውን ወገኖቻቸውን ለመደገፍ የተቋቋመ የወጣቶች ማህበርም ነው። ለዚህም የአካባቢው ተወላጆች በየአለማቱ ሁሉ ያሉ ድጋፍ የሚያደርጋሉ። እነዚህ እናትና አባቶቻችን ትላንትና ያሳደጉን ዛሬ ደግሞ ጊዜ ጥሏቸው የእድሜና የእርጅና ጉዳይ ወይም የህመም ጉዳይ ነው፣ ብቸኛውንና ይረሳል። ስለዚህ ትላንት ያሳደገንን እናት አባት ደግሞ ዛሬ ላይ አለን ለማለት የዚሁ አካባቢ ተወላጆች ናቸው። ትልቁም ትንሹም ከሌላ ቦታ የመጣ አይደለም። እኛው ለእኛው እንድረስ በሚል የአብሮ አደግ ማህበር የሚተባለበት ምክንያት እሱ ነው። የመጀመሪያው ኢንካማችን አሜሪካም ላይ ያሉ፣ ካናዳም ላይ ያሉ፣ አውሮፓ ላይ የሚኖሩ የኛው አካባቢ ተወላጆች አሉ። እነሱም እንደዚሁ የአቅማቸውን የሚችሉትን ይልኩልናል። በኮቪድ ምክንያት የተጀመረው አማኑኤል ቶታል አብሮ አደጎች ማህበር አሁን ለስድስተኛ ጊዜ ለተቸገሩ ዜጎችም ድጋፍ አድርጓል።